ሰላም ሰላም፣ ውድ ኤሄሜንቱ ቤተሰቦች እንዴት ናችሁ? እንደምንከረማችሁ እንደምንሰነበታችሁ እንዲሁም ሙስሊም እህት ወንድሞቼ እንዴት ናችሁ? ሁላችሁንም ሰላም ናችሁ ወይ ብያለሁ ማለት ነው። ቤተሰቦቼ ላይክ፣ ሰብስክራይብ፣ ሸረ፣ ኮሜንት እያደረጋችሁ አበረታቱ ማለት ነው። አጠር ያለች መንፈሳዊ ምንባብ ይዤላችሁ ቀርብ ያለው በስመ ስላሴ፣ ወዴት ነው የምናየው ለጌታ ቅዱስ ጋር ይሆን ዘንድ ያዘጋጀችውን ሽቶ በመያዝ የጨለማውን ግርማ ሰዓት ፈራ መቅደላዊት ማርያም በሌሊት ገስግሳ ወደ መቃብሩ መታለች። አይሁድ ያቆሟቸው ወታደሮች ጥቂት ርህራሄ ካደረጉላት እንደ ልማዷ የጌታዋን ሥጋ ሽቶ ለመቀባት ትፈልጋለች። ነገር ግን በቦታው ደርሳ የተመለከተችው ነገር በድንጋጤ ሐሞቷን አፈሰሰው። ወመድ የታጠቁ ብርቶችም የመቃብሩ ጠባቂዎች የሉም። አይሁድ በሰንበት በመቃብሩ ያተሙትን ማህተብ ከነ መዝጊያው ድንጋይ ወዲያ ተንከባሏል። በስፍራውም አንዳች መልእክት ያለው ዝምታ ነግሷል። ይህን ጊዜ መቅደላዊት ማርያም ሀዘን ባደቀቀው አቅሟ እየወደቀች እየተነሳች፣ ሐዋርያት ወደ ተሰበሰቡበት ቤት ሄደች። ለስምዖን ጴጥሮስና ለሐዋርያው ለቅዱስ ዮሐንስም ጌታን ከመቃብር ወስደውታል ወዴትም እንዳኖሩት አላውቅም ስትል እምባ እየተናነቃት ነገረቻቸው! ይህንን የሰሙ ሁለቱ ደቀ መዛሙር ስም ወደ ጌታ መቃብር መንገድ ጀመሩ። አብረውም እሮጡ። ነገር ግን ቅዱስ ዮሐንስ በወጣትነት ጉልበት ከፊት ከፊት እየፈጠነ ቀድሞ ከመቃብሩ ደረሰ። አረጋዊ ቅዱስ ጴጥሮስ ግን ቢሮጥም እንኳ እንደ ዮሐንስ ሊሆን አልቻለም። በእርግጥ ለክርስቶስ ከነበረው ፍቅር የተነሳ በእርጅና ጉልበቱ ቢሮጥም፣ የሐሙስ ምሽቱ ክፉ ትውስታ፣ ዶሮ ሳይጮህ መካዱ ግን ከእድሜው ጋር ተደምሮ ጥቂት ሳያዘገየው አልቀረ። ወደ መቃብሩ ቀድሞ የደረሰው ሐዋርያ ቅዱስ ዮሐንስ ከመጓጓቱ ብዛት ራሱን ዝቅ ቢያደርግ የመግነዙን ጨርቅ ተመለከተ። ወደ ውስጥ እንዳይገባ ግን አክብር ገጸ አረጋዊ ሽማግሌውን አክብር የምትለው ደገኛይቱ ሕግ ከለከለችው። ዘግይቶ የመጣውም ቅዱስ ጴጥሮስ ወደ መቃብሩ ቀድሞ በመግባት በመልክ በመልክ እየተ የተቀመጡትንም የተልባ እግር ልብሱንና የራስ ጨርቁን አየ። ግን በመጽሐፍ የተጻፈውን የክርስቶስን ትንሣኤ ያላመነም ነበረና ማየቱ ከሀዘን በቀር የጨመረለት ነገር የለም። ለካስ ማወቅ ብቻ ሳይሆን አለማወቅም ትካዜን ይጨምራል። ቅዱስ ዮሐንስ ግን በሚያስደንቅ ሁኔታ አይቶ አምኗል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 8። ሐዋርያቱ አይሁድ ክርስቶስን እና ቅዱስ ስጋ ለማንገላታትና ለማዋረድ ከዚህ አውጥተው ሌላ መቃብር ውስጥ አድርገውት ይሆናል የሚል ግምት ቢኖራቸውም፣ ነገር ግን እነርሱን የታደረጋችሁት ብሎ የመጠየቅ ድፍረቱ አልነበራቸውም። አንገታቸውን እንደሰበሩ በዝምታ ወደ መጡበት ቤት ተመለሱ። ማርያም መቅደላዊት ግን ከመቃብሩ ውጭ ቆማ የፍቅር እንባ ታፈስ ነበረ። በኋላም ወደ መቃብሩ ውስጥ ዝቅ ብላ ብትመለከት ሁለት ነጫጭ የለበሱ መላእክትን የክርስቶስ ስጋ ተኝቶ በነበረበት ራስጌና ግርጌ ተቀምጠው አየች። ቅዱስ ማቴዎስ እና ቅዱስ ማርቆስ ግን በወንጌላቸው ያናገራትን መልአክ ብቻ በመቁጠር መቅደላዊት ማርያም አንድ መልአክ እንደታያት ይጽፋሉ። ይህችም ሴት ከደረሰባት የሐዘን ጽናት የተነሳ እንዳትሰበር የሚያረጋጉ መልአክ ተላኩላት። እነዚህ መልአክ ቀድሞ በጥል ዘመን በኦሪት እንደነበረው የምትገለባበጥ ሰይፍ ይዘው በአይነ መዓት በቁጣ አይን እያዩ ሳይሆን የደስታ ምልክት የሆነውን ነጭ ልብስ ተጎናጽፈው ደስ በተሰኘ ብሩህ ገጽ ተገለጡላት። ቅዱስ ዮሐንስ ከነፋስ የረቀቁ ስጋዊ ጉልበት የሌላቸው መልአክ በመቃብሩ ውስጥ ተቀመጡ ሲል ይነግረናል። ይህም አንደኛ መቆም መቀመጥ በሚስማማው ሰው አምሳል መገለጣቸውን የሚያሳይ ሲሆን፣ ሁለተኛ ደግሞ መቀመጥ እረፍትን መረጋጋትን እንደሚያሳይ የመቃብር አስፈሪነት የሞትም በር እንደጠፋ ሲያመለክቱ በመቃብር ውስጥ ተቀምጠው ታዩ። ሁለቱ አንዱ መላክ አንቺ ሴት ለምን ታለቅሻለሽ? ሲል ጠየቃት። ላዘነና ለተጨነቀ ሰው በቀዳሚነት ሸክሞን የሚያቀሉለት በነፃነት ችግሩን እንዲናገር እድል በመስጠት ነውና መልአኩም አላዋቂ መስሎ ጥያቄውን አቀረበላት። እሷም ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አላውቅም ስትል መለሰችለት። ከዚህ በኋላ ግን ማርያም መቅደላዊት በእነዚህ መላእክት ፊት ላይ የተመለከተችው ነገር እጅግ ትኩረት የሚስብ ነበር። ልክ ህፃን ልጅ ገበያ ቆይታ የመጣች እናቱን ሲመለከት በጉጉት እንደሚንሰፈሰፈው እና በደስታ የሚሆነውን እንደሚያጣ መላእክቱም እንደ እናት እንደ አባት የሚመግባቸውን ዘወትር ያው የሚመኙትን የፈጣሪያቸውን የኢየሱስ ክርስቶስን ገጽ ባዩ ጊዜ እንደነዚያ ህፃናት ሆኑም፣ ገጻቸውን ከእሷ መለስ አደረጉባት። ይህን ጊዜ በአንድ አቅጣጫ የተተከለውንም የእነርሱን አይን ተከትላ ወደ ኋላዋ ብትመለከት ኢየሱስን ቆሞ አየችው። ምንም ለጊዜው ባታውቀውም በስሟ ሲጠራት ግን ወዲያውኑ ለይተዋለች። ከዚህ ሁሉ በፊት ግን መጀመሪያ ክርስቶስን ያየችው የመላእክቱን እይታ አቅጣጫ ተከትላ ነበረ። እኛስ የእግዚአብሔርን ቃል ባለ አደራ የሆነን የወንጌል መልእክተኞች ወዴት ነው የምናየው? ከቤታችን አስቀምጠን ለምናጽናናቸው ምዕመናን የአይናችን አቅጣጫ ወዴት እንዲመለከቱ ይመራቸዋል። ህዝብ ሁሉ ጭልጥ ብሎ ወደ ፖለቲካው በመግባት ለሃይማኖቱ ግድ የለሽ ሆኗል። የእኛ የአይን አቅጣጫ ተከትለው ይሆን? በዘመናችን ሰውን ማክበር፣ እግዚአብሔር መፍራት ብርቅ ሆኗል። በቅርቀዝቅዞ ጥላቻ ነግሷል። ግዴላችሁም አይናችን የፍቅር አምላክ የሆነው ክርስቶስን ሳይስት አልቀርም። ምክንያቱም የእኛን የእይታ አቅጣጫ ተከትለው የተመለከቱት የተመለከቱት ምእመናን ከጥላቻና ይህንን ከመሳሰሉት ክፋቶች በቀር ምንም አላተረፉምና እስኪ እንዳፍታ እስኪ አንዳፍታ ቆም ብለን ራሳችንን እንመርምረው። በዘመናችን ሰውን ማክበር እግዚአብሔርን መፍራት ብርቅ ሆኗል ፍቅር ቀዝቅዞ ጥላቻ ነግሷል ግድ የላችሁም አይናችን የፍቅር አምላክ የሆነ ክርስቶስን ሳይስት አልቀረም ምክንያቱም የእኛን የእይታ አቅጣጫ ተከትለው የተመለከቱት ምእመናን ከጥላቻና ይህንን ከመሳሰሉት ክፋቶች በቀር ምንም አላተረፉምና እስኪ እንዳ እስኪ አንዳፍታ ቆም ብለን እራሳችንን እንመርምር። ግን ወዴት ነው የምናየው? ዳቆን አቤል ካሳሁን።